ወቁቁ ልዋሊደይን የእናት አባትን ሀቅ አድሞ ማድረግ ከትላልቅ ወንጀሎች። ሼባዋ እንዴት ነው ምናምን እንዴት ነች የት ነች ምናምን አትበል። ዛሬ እኮ እናቶቻችን አባቶቻችን ተቸግሮ ያሳደጉንና እናት አባቶቻችን ስማቸው እንኳን መጥረት እያፈረሙ ይህ ከትላልቅ ወንጀል ነው አሉ ነቢዩ ለ ላት ወሰላም አቡዱ ላ ወላ ትሽሪኩ ቢህ ሸይአ ወቢልዋሊደይን ኢሕሳና። አላህን በብቸኛነት አምልኩ፣ ለእናት አባቶቻችሁ ደግሞ ጥሩ ነው አሉ። የእናቱና የአባቱን ስም መጥራት የሚያፍር ሰው አለ። አባዬ አቢይ ኡሚ ብሎ ለመጥራት ይቀርና ሼባው አሮጊቷ ብሎ የሚጣሩ ሰዎች አሉ። ወላ ሐውለ ወላ ቁወተ ኢላ ብለህ የእናት አባትን አቅያም አድሜ የሚያደርጉ አሉ። እናትን የሚደበድብ አለ፣ አባቱን የሚሳደብ አለ፣ አባቱን እናቱን የማያከብር ሰው አለ። ይህ ውርደት ነው፣ ከሚያጠፉ ወንጀሎች ነው። ዛሬ ቴሌቪዥን ላይ፣ ቃና ላይ፣ የተለያየ ነገር ላይ ቢዚ ይሆናል እናቱ ስጠራው አረ አበዛሽ አይመስልሽም? እንዴት ነው ቆይ፣ አረ ቀስ በይ። እንዴት ነው እኔ እኮ ጉዳያለኝና፣ አታኮ ሰላት ላይ ቁመ እናተቀጠራች እኮ እየተባለ ነው። እዴ የት ነው ያለ ነው? ነቢዩ ዓለይሂ ሰላቱ ወሰላም ጂሃድ ፈልጎ መጣ። እናት አባት በየወታ አለ። አዎ በልተመለስ በእነሱ ጂሃድ ያደርጋሉት። ነቢዩ ዓለይሂ ሰላቱ ወሰላም ፍልስፍና ይቅርብን፣ ስልጣኔ ይቅርብን። የማይሆን ስልጣኔ ገደል ውስጥ ነው የሚከትል። እናትህን አክብር አባትህን አክብር። ታዘዛቸው፣ በኩፍር ካላዘዙ ድረስ ታዘዝ። እሺ ባላቸው የሚፈልጉትን ነገር አቅርብ። ባለውለታህ ነች እናትህ። ዘጠኝ ወር ሆዷ ላይ ተሸክማ እላያዋ ላይ ሲሸናባት ቀላሏ እንደፈለከ ሲጨፍርባት ለሊሳ ተኛ አድራ መንገድ ትታ ውበቷን ትታ መልበሷ አንተታ መዋብትታ ላንተ አፈር ለብሳ ያሳደገችህ፣ አትናቃት፣ አክብራት፣ አልቃት በተዋበ በተቀደሰ ስምጥራት ኡሚ በላት። አቢበል አትቀልድ ጀሃነብ ተቀለጥ።